አራተኛውን የማዕድንና ቴክኖሎጂ ኤክስፖ የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአዲስ ዓለም አቀፍ ኮንቬንሽን ማዕከል በይፋ ከፍተዋል። ኤክስፖ ኢትዮጵያ በማዕድን ዘርፍ ያላትን አቅም የሚያሳይና በዘርፉ የሚያጋጥሙ ተግዳሮቶችን ለመቅረፍ ሁነኛ መድረክም ሆኖ ያገለግላል። ኤክስፖ የመንግስት የስራ ኃላፊዎችን የዘርፉን የሀገር ውስጥና የውጭ አልሚዎችን፣ ባለሀብቶችን፣ ቴክኖሎጂ አምራቾችን እንዲሁም የዘርፉ ምሁራንና አጋሮችን በማገናኘት ትልቅ ሚና ይጫወታል ያሉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮጵያ ምድር ባለድርብ ገጸ በረከት ባለቤት መሆኑንም አንስተዋል።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 ኢትዮጵያ ማለት ምድሯም ልጆቿም ሀብታም ናቸው እስክንባል ድረስ ትግላችን ላፍታም አይቆምም። ለዚህ ትግላችን አንዱ መስፈንጠሪያ በከርሰ ምድርና በገጸ ምድር የሚገኙ የማዕድን ሀብታችን ያሉት ምክትል ጠቅላይ ሚኒስትሩ፣ አብዛኛውን የሀገራችን ክፍሎች በዓለም ደረጃ መወዳደርና የሀገርን ኢኮኖሚ መሸከም የሚችል የማዕድን ሀብቶች የያዙ ናቸውም ብለዋል። ይሁን እንጂ ከዚህ ቀደም ለማዕድን ዘርፉ የተሰጠው ትኩረት አናሳ እንደነበረም ያነሳሉ። በማዕድን ዘርፍ ሀገራችን የመጣችበት መንገድ ከፍተኛ የእሳቤ ችግር ነበረበት።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 ተጨማሪ ለኤሌክትሮኒክስ ኢንዱስትሪ አገልግሎት በከፍተኛ ደረጃ ተፈላጊ የሆኑ ሊቲየም፣ ታንታለም፣ ኒዮቢየም እና ሌሎች ብርቅዬ የምድር ብረቶች ክምችት አላት። የዓለም የኤሌክትሮኒክስ መሳሪያዎች ፍላጎት እየጨመረ በመምጣቱ ምክንያት የእነዚህ ብርቅዬ የምድር ብረቶች ፍላጎት ማደጉን ቀጥሏል። ኢትዮጵያ የዚህ ውድ ሀብት ዋነኛ አቅራቢ የመሆን አቅም ስላላት ባለሀብቶች እና ኩባንያዎች ይህንን ገበያ እንዲቀላቀሉ በዚህ አጋጣሚ በኢፌዴሪ መንግስት እና በራሴ ስም ጥሪ ማቅረብ እፈልጋለሁ። በወርቅ ልማትም ቢሆን ከፍተኛ አቅም ያላት ኢትዮጵያ እስካሁን ወደ ውጭ ከምትልከውና ከምታለማው የወርቅ ምርት የተሻለ የማምረት አቅም ላይ ደርሳለች። ከፍተኛ የወርቅ ክምችት ያለባቸውን የሀገራችን አካባቢዎች ማልማትና የኢትዮጵያ እድገት መስፈንጠሪያ ለማድረግ መንግስት በቁርጠኝነት እየሰራበት እንደሆነም ምክትል ጠቅላይ ሚኒስትሩ አረጋግጠዋል። በተጨማሪም እያደገ የመጣውን የዓለም የኃይል ፍላጎት ለመቅረፍ ያልተጠቀምንበት ብዙ ነዳጅና የተፈጥሮ ጋዝ አለን ያሉት አቶ ተመስገን እነኚህ ሀብቶች በማዕከላዊና በምስራቃዊ የሀገራችን ክፍል እንደሚገ እንዲገኙም ተናግረዋል። ለግብርናው ክፍለ ኢኮኖሚ እድገት ትልቅ አስተዋጽኦ ማበርከት የሚችለው የፖታሽ ማዕድን ኢትዮጵያ እስካሁን በሚገባ ያልተጠቀመችበት ዋና ሀብቷ ነው። በኢትዮጵያ በአፋር ክልል ዝቅተኛ ቦታ በተለምዶ ደናክል ዲፕሬሽን የሚባለው በዓለም ላይ ከፍተኛ የፖታሽ ክምችት ካለባቸው ቦታዎች አንዱ እንደሆነ ይታመናል። ይህ የፖታሽ ማዕድን ለማዳበሪያ ምርት ዋነኛ ግብዓት ከሆኑት መካከል አንዱ ነው። የዚህ ማዕድን ልማት የምግብ ሉዓላዊነታችንን ለማረጋገጥ ለጀመርነው ጉዞ አንድ ፍቱን መድኃኒት ይሆናል ብለን እናምናለን። ክቡራትና ክቡራን ኢትዮጵያ እንደ ጅብሰም፣ ግራናይት፣ የኖራ ድንጋይና እብነ በረድ ያሉ የኢንዱስትሪ ማዕድናት ከፍተኛ ክምችት ያላት ሀገር ናት። እነዚህ ማዕድናት በኮንስትራክሽን ኢንዱስትሪ ውስጥ በሀገር ውስጥም ሆነ በዓለም አቀፍ ደረጃ ወሳኝ ሚና አላቸው። የማዕድን ዘርፍ እድገት የኢትዮጵያ ኢኮኖሚ በእጅጉ እንዲስፈነጠር የሚያደርግ ቁርጠኛ የፖሊሲም ሆነ የተለያዩ እርምጃዎችን መንግስት ተግባራዊ እያደረገ ሲሆን፣ በዚህም ተጨባጭ ውጤት ተገኝቷል። ለዚህ ማሳያው ደግሞ ባለፈው ዓመት ኢትዮጵያ ወደ ውጭ ልካ ካገኘችው ከፍተኛ ገቢ የ40 በመቶ ድርሻውን የማዕድን ዘርፍ እንደሚይዝ የማዕድን ሚኒስትሩ አረጋግጧል። ባለፈው ዓመት ማዕድን ለኤክስፖርት ዘርፉ ያበረከቱ አስተዋጽኦ ከ40 በመቶ በላይ ነው። ኢትዮጵያ ዛሬ ላይ በአፍሪካ ውስጥ ትልቅ ከሚባሉት ወርቅ ላኪዎች ተርታ ተሰልፋለች። ይህ ውጤት ሊመዘገብ የቻለው ደግሞ መንግሥት ለዘርፉ መሻሻል የሰጠው ትኩረት እንዲሁም በኢትዮጵያ ብዝሃ ኢኮኖሚ ውስጥ የማዕድን ዘርፉ ከአምስቱ የኢኮኖሚ ምሰሶች መካከል አንዱ እንዲሆን በማድረግ ነው። በተጨማሪም በአልሚዎችና በመንግሥት በኩል በተፈጠረው መተማመን ነው። አመንግ ጋቨርንመንት ኢትዮጵያ በበርካታ የማዕድን ሀብቶች ታደላለች ያሉት የማዕድን ሚኒስትሩ አልሚዎች በትኩረት እንዲሳተፉም ጠይቀዋል። ፎር ኦል ኢንቨስተርስ ኢትዮጵያ ኃላፊነትና ግልጽነት የተሞላበት እንዲሁም የጋራ ተጠቃሚነትን የሚያረጋግጥ ምቹ ሁኔታን ያመቻቸች በመሆኑ አልሚዎች ያለንን እምቅ የማዕድን ሀብት ወደ ጋራ ብልጽግና እንቀይረው ስል እጠይቃለሁ። ኤ ሸርድ ፕሮስፔሪቲ እስከ ህዳር 7 2018 ዓ.ም የሚቀጥለው አራተኛው ዓለም አቀፍ የማዕድንና ቴክኖሎጂ ኤክስፖ በርከት ያሉ የፖሊሲ ግብዓቶችና የተሻለ ግንኙነት የሚፈጠርበት እንደሆነም ይጠበቃል።